አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ምድና የተከበራችሁ የእኔ ቤተሰቦች እንደት ናችሁን? እኔ አልሀምድሊላሂ ደህና ነኝ። እና ዛሬ ይዤላችሁ የመጣሁት በጣም አሪፍ አሪፍ ዜና ነው ማለት ነው። አብራችሁን ሆኖ ቪዲዮን ከመጀመሪያው እስከ መጨረሻ ተከታተሉ እላችኋለሁ። እይ ምሬ ነው የሚጠቅም ነገር ታገኙበት ትችላለች። አይታወቅም። ላይ የካርጉ ላይ የካርጉ ቪዲዮ ቫይረር እንዲወጣ ማለት ነው እና ዛሬ ማ ይዤላችሁ የመጣሁት የምር ግርም አይገን መጀመሪያ መጀመሪያ ማለት ነው። አረቦች ቤት እየሰራችሁ እዚህ እየለፋን እየለፋችሁ በዩቲዩብ ለምታውቋቸው ልጆች ዝም ብላችሁ ይሄንን አድርሽልኝ፣ ቤት ይሄንን አድርሽልኝ፣ ናቲን ሰርፕራይዝ አድርግልኝ፣ ባሌን ሰርፕራይዝ አድርግልኝ እቶል ይሄን ፋሽን አድርጋችሁት ነው የቆያችሁት። በጣም ማለት ይሄን ሶስት አመት አራት አመት ምናምን በቃ የነበር ነበር ፋሽኑ። በመጨረሻ ሁን ጭ ጭ ተሰረቀን ምናምን ወይ ጣጣ አለይ ጣጣ እና ወይ ከባድ ነው፣ ወለ ችግር ነው። ግን ቅድሚያ ማለት ነው በፎቶ ሁሉ ነገር ያምራል፣ በፎቶ ሁሉ ነገር ያምራል ማለት ነው። እነዚህ ሱብሓናላህ ሰራተኛ እየቀያየረች ምናምን መኪናው ወጃጁ ምናምን፣ እንዴ ህዝቤ እንደዚህ ዝነጠው ለካ እንደ ሱብሓናላህ አረብ ሜዳ ቤት አረቦች ቤት አረቦች ኩሽና የምትሰራ ልጅ ብር የማይገባበት የለም። ይገርመኛል አንዳንዴ ማለት ነው እንደው ማለት ይሄ ለምንድን ነው? በርግጥ በርግጥ እነዚህ እነ ሰአድ እንትን መረጃ ጠፍቶብን ነው ምናምን የሚሉት ምናልባት ሰው ስለሚበዛባቸው ሊሆን ይችላል። ኢንሻአላህ እንግዲህ የሰው ሀቅ ከባድ ወንጀል ነው። አላህ ከሰው ሀቅ የጠብቀን፣ ሁላችንንም እነሱን እንጠብቃቸው ማለት ነው ምንም ሳይቸግራቸው የሰው ሀቅ መብላት የለባቸው። ሻላ ይበሉም ብለን ተስፋ እናደርጋለን። ግን ብዙ ልጆች አትዘዙ፣ በቃ አትዘዙ። ለምሳሌ አንዳንድ ልጆች ብዙ ጊዜ ወላጆቻችን እንኳንስ ብዙ ማደግ እየቻሉ ወላጆቻችን ሄደው መግዛት እየቻሉ ብዙ ነገር እነሱ ማደግ እየቻሉ ወንድሞቻችን ማደግ እየቻ የሚችሉትን ነገር ሌላ በሌላ ሰው ሰርፕራይዝ እናስደርግ እያላቸው ሀረካ ማለት ነው ሀረቃት ወይ እንደዛ ነገር እያረጋችሁ በቃ

ሁሉ ወንድም እናትም አንድ ላይ ይሆን ይችላል፣ ማለት ነው አንዱ ልጅ ጥሩ ልጅ ሆኖ አንዱ ልጅ ደግሞ ወይ ቃሚ ወይ ምናምን ሊሆን ይችላል። አሪፉ ምረጡ። እናት ረ ወላይ ስንት ልጆች አሉ። እኔ እንደው አልሐምዱሊላህ ቤተሰቦችን እኔ እንጃ ወለይ ቤተሰቦች ስለሆነ አይደለም። እኔ ቃል የለኝም። እኔ ምን ብዬ እንደምነግራቸው አላውቅም። ሱብሐነላህ መልካም መልካምነት ብቻ የሚገልጻቸው አይደለም። ወንድሞች እህቶች ስለሆነ አይደለም ወለይ አምስት ሳንቲም ያልኳቸውን ነገር ደግሞ እንደዚህ አድጉ ብላቸው ያልኳቸውን ያደርጋሉ። እኔ ደግሞ አምስት ሳንቲም አያባክሉም። አልሐምዱሊላ ሁሉም ትንሽም ትልቅም ሁሉም ምርጦች ናቸው ማለት ነው። እንደዚህ ምርጥ ቤተሰብ ያሏችሁ ራሳቸውን ብሎ ችግር የለውም እነሱን እኮ እነሱ አካውንት ላይ ብሎ ልካችሁ እንደዚህ እንደዚህ ፈቅጄ ልሃለሁ እንደዚህ እንደዚህ እንድትገዛ ፈቅጄ ልሃለሁ ስትሉት ያ ደስታ እኮ ለራሱ በቂ ነው። ከልቡ አንድ ድዋ ካደረገላችሁ አላስባነታለን

ሰአሊ ብሬን በልታለ ብላችሁ ለሙቪ ስትናገሩ ሙቪ ደግሞ የእናንተን ሀቅ አወጣለሁ ብሎ እንደዚህ ብሎ ሲከራከር ማለት ነው። በጣም በቃ በጣም ወጥሮ ሲወጥ ሲእንትን ሲከራከር ማለት ነው። የሰአሊ እና ሙቪ መካከል ጠብ ይመጣል ማለት ነው። እና ጥሩ አይመጣም። ሰውንም ከምታጣሉ እናንተም ከምትበሉ እና ዲምኩ ቀላል ብር አይደለም። ለቀብድ እንኳን የምትከፉት በጣም ብዙ ብር እኮ ነው አይደል? አጠቃላይ ዋጋ ደሞ ምድሪ አስጀምር ዕቃው ከመላኩ በፊት መሰለኝ አጠቃላይ ዋጋ የሚከፉት እናንተ። ሚዲያ ላይ ስለ ታዋቂዎች ስለሆኑ አይዋሹም። አላህን መፍራት ነው የሚበልጠው። ጥሩ ሰላን የሚፈራ ሰው ነው እንጂ ሚዲያ ላይ ታዋቂ ስለሆኑ እንግዲህ እኔ አላውቅም፣ በስሐቆን አላህ ነው የሚያውቀው። እኔ ግን እነዛም አይነኩም እናንተንም አላፋቃችሁን ይመልስላችሁ ነው የምለው። እኔ ለሁላችሁ ወገን ነኝ፣ እሺ የጋራ ዘመድ ነኝ እንጂ ወዴትም አደለም። ግን የምትሉ ልጅ አሁንም ወደፊትም እዘዙን እዘዙን የሚሉ የሚሏቸውን ልጆች አትዘዙ አትዘዙ፣ በቃ እናንተ ከዛ ቦታ ዛ ሱቅ እንዲገዛ ከፈለጋችሁ እናንተ ከምትፈልጉት ሱቅ ቤተሰቦቻችሁ እንዲገዙ ከፈለጋችሁ ማለት ነው መላልንገራችሁ ለቤተሰቦቻችሁ ስልክና አበሉ ገሌጋ እዛ ቁጥራቸው አላ እነሱ ደውለው ሂደው ባይናቸው አይተው ቤቱን አስለክተው ያሰሩ። የሚፈልጉትን ነገር ቤተሰቦቻቸው ሂደው ባይናቸው አይተው የሚፈልጉትን ነገር መርጠው ያሰሩ። ብሩ ከማን ጋር ይሆናል? እዚህ ጋ ከቤተሰቦቻችሁ ጋር ይሆናል ማለት ነው። ቤተሰቦቻችሁ ደግሞ በአይናቸው እያዩ የተሻለው ነው የሚገዙት። ፎቶ ላይ የማያምር ነገር አለ እንዴ? አሁን ቀያዮቹና ጥቁቁሮቹ አብረን ፎቶ ስንነሳ አንድ አይደለን እንዴ? የትኛቱ ጥቁር የትኛቱ ቀይ እንደሆነች የትኛቱ ነጭ እንደሆነች ያስታውቃል አያስታውቅም? ሱብሃን ለ እንደውም መልከኛ ሰው ፎቶ ላይ ሁሉ አያምረም። ስለዚህ ጫር ልብሱም ደግሞ የማያምረው ነው ፎቶ ላይ የሚያምራችሁ በቃ እናንተ ፎቶ ላይ ስታወት ጥን ብርብር ምናምን ነገር ከረር ተቀብሎ ይገባል እኮ ግዴታ። ሴቶች እኮ ብቻ አደለ ሚካጅ የሚቀቡት ልብሱም እኮ ከረር ይቀባል። ታውቂያለሽ፣ ማድመቂያ ማለት ነው። ካሜራውን ዝሮ ዝሮ የሚያጠራው ጥርት ባለ ካሜራ ከተነሳ በቃ እነዛ ጨርቆች ፍላ ጥርት አለ። ከዛ ህዝቢ አትዘጂ እንዳልኩት አይደል? አትዘዙ፣ በቃ አትዘዙ፣ ቤት አትዘዙ ወይ እንደዚህ ከሆነ ማለት ነው። እንደዚህ ካልታመኑ ሲጀመር አንድ ሰው የሰውን ገንዘብ ሲቀበል ጽፎ በስነ ስርዓት ማስቀመጥ አለበት እንጂ ጠፋብኝ አይባልም። ይሄ ጠፋብኝ ማስረጃ ጠፍቶብኝ ነው፣ መሸ ነበር ያዘሽኝ፣ ረሳሁት ምናምን፣ እንደዚህ አይባልም። መጠንቀቅ ያስፈልጋል። አንድ ሰው የስራው ከሆነ መጠንቀቅ አለበት። የሰው ገንዘብ ይዞ እንደዚህ አይባልም ማለት ነው። እና የምር በጣም ነው የሚገርሙት ማለት ነው። ከባድ ነው ብቻ ከባድ ነው ግን እኔ የሚመክራችሁ ልጆች እንደዚህ ባታዙ ቤተሰቦቻችሁ ሂደው እንዲገዙ አድጉ ወይም ደግሞ ጥናም ከሆነ ጥናም ከሆነ የምታቋስት የቅርብ ሰው ብትሆን ይሻላል። ሚዲያ ላይ እናቃታለን የትማ ትጠፋ ምናምን እነሱ እኮ ኢትዮጵያ ውስጥ ያለ ኢትዮጵያ ውስጥ በሙሉ እናደርሳለን፣ እስከ ውጭ የምናደርሳለን የሚለዋለዋ

ፈልጋችሁ እኔ ጋር አታገኙም ማለት ነው። እንደዛ አልጠልም ራሴ አይቼ ነው የምገዛው። እኔ ራሴ አይቼ ወይም ደግሞ ከሽንግል ጠልባለሁ። ከሽንግል የምትገዛቸው ነገሮች ሁሉ ምርጥ ናቸው ማለት ነው። እና እንደዛ ነው ማድረግ ያለባችሁ። በዛ ላይ እያተርፉባችኋል የጥፍጥፍ ነው የሚያተርፉባችሁ ማለት ነው። እና ለማንኛውም አብሽሮልኝ እና ሱብሃናላህ ሁላይ በባህር በስንት መንገድ እየለፋችሁ ሳውዲ አረቢያ የምትመጡ ልጆች በተለይ ወንዶች፣ እንደው እርስ በካችሁ እርስ በርሳችሁ አትጨካከሉ፣ እርስ በርሳችሁ በካችሁ አትመታሉ። ሱብሃናላህ እንደው አላህ ይጠብቀን፣ ወጥቶ ከመቅረት አላህ ይጠብቀን። የሰው ልጅ ለፍቶ ለፍቶ በቃ ካሁን በኋላ እፎይ ብዬ እፎይ ብዬ እኖራለሁ ያ በሰራሁት ከልጅነት ከህፃነት ከልጅነት ጀምሮ የሰራሁት ብሎ በሚኖርበት ሰዓት የምር እኔ ሆን ቴድራ የሚባለውን ልጅ ዩቱብ ላይ እንኳ ታይቸው አላቅም። ይገርም ማለት ነው። አሁን ግን በየቦታው ሲለቁት ምናምን ሳይ ዩቱባቸው ውስጥ ገብች ሳይ በጣም ብዙ ተከታታይ ያላቸው ምናምን እና ሱብሓናላህ እንደ በፊት ጀምረው እንደዚህ እንደሚኖሩ ምናምን እና አንድ ሰው ከልጅነቱ ጀምሮ በሰው ሀገር ሲለፋ ሲለፋ ኑሮ የለፋበትን ውጤቱን እንኳ በአይኑ ሳያየው እንደዚህ የምታደርጉ ሱብሀናላ በእርግጥ ይሄ ያለ ቀዶ ዋና ቀድር ነው፣ ግን አላህን ፍሩ ሰዎች። እንደ እንዲህ የሰው ነፍስ ቀላል አይደለም። አራ አላህን ፍሩ። ሱብሀናላ ግማሹ በዘረኝነት ግማሹ ደግሞ እንደ ዝም ብሎ በጥቃቅን ነገር የሚገርም ነው እንደው ላ ረ እንደዚ ታድጎ፣ እባካችሁ ወንዶች፣ እንደው ይረቢ እንደ ወንዶች ግን መሳሪያ ሳትይዙ የሆነ ነገር ሳትይዙ ብትሄዱ ምን ትሆናላችሁ? ተብራችሁ በቃ። ሱብሀናላ ይገርሙኛለን። ወይ ጩቤ ይዛሉ፣ የሆነ ነገር ይዛሉ። ቆይ ምን ሆናችኋል እናንተ? ቆይ ምን ሆናችኋል? እንደዚህ አይነት ነገር እት ነው ረንዶ አላ። ከመጥፎ ሰው አላህ ይጠብቀን። ያረብ ያላ ጅልን ሰው አላህ ያርቅልን። በጣም ከባድ ነው የምር። ቤተሰቦቹን አላህ ያጽናቸው፣ እሱንም አላህ ይሆነው። ከባድ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት አላስባነታላ፣ ሰላማችሁን ያዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።